አየው አየው፣ ከምነግርህም በላይ ልብህ ርቋል እንደ ሰማይ። ውዶቼ ግጥሙን አስተካክሉት። ሀይሚዬ ነች እንደዛ እያለች ያለችው፣ ልብህ ርቋል እንደ ሰማይ፣ ከኒ ጋ ከኒ ርቋል ማለት ነው። የኔ ቆንጆ አይክፋሽ፣ ሀይሚዬ የኔ ቀብራራ፣ አንቺ ስስቂ እንጂ ስትከፊማ ማየት አንፈልግም። ፍግግ ስቴ ነው የምንፈልገው። ልብሽ ከአንቺ እንደ ሰማይ፣ ከአንቺ እንደ ሰማይ። የብሩኬ ልብ በፍጹም ሊርቅ አይችልም። የማይባለውን የማይደረገውን ጠንፌን ወይዘሮ ወይዘሮ ደግሞ እኮ ይሄ የተከበረ ስም ጠንፌን ማለት ነው። በመጣችበት እግሯን መልሳት አለን እንጂ አንችማ መደበር የለብሽም። ይህቺ ልዕልት እንዴት እኮ እንደምታምኒ ደግሞ ጠጉሮሽ ስትተኮሽ አንደኛ ነሽ አንደኛ ሁሉ ጊዜም እመሪልኝ ግን እንደዚህ በቃ ይሄ የሚያስተክስ ዘፈን አታዳምጭ። በጣም ነው የሚከፋን፣ እውነት የኛ ቀብራራ ማለት ነው። ይሄ ዘፈን ደግሞ የሆነች ልጅን አስታወሰኝ እና የሆነች የእሷ ዘፈን ምናምን ይባላል ትክታክ ላይ ማለት ነው እና በጣም እንትን አለኝ የሆነ ውስጤ በጀመረ ተረበሸ።